ቆያቸው ወደ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ዘንድ ቀርበናል። ዋና ዋና ጉዳዮችን እናስቀድማለን። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ለኢትዮጵያ በተለያዩ የልማት ዘርፎች ላይ የሚያደርገውን አጋርነት አጠናክሮ እንደሚቀጥል አስታወቀ። በሀገራችን የሚስተዋለው የጥላቻ ንግግር ጉዳት እንዳያስከትል መንግስት በተቋማት ግንባታና ሕጋዊ እርምጃ በመውሰድ የተጀመሩ ተግባራትን አጠናክሮ ሊያስቀጥል እንደሚገባ የሕግና ህዝብ አስተዳደር ምሁሩ ዶክተር ቹቹ አለባቸው አሳሰቡ። ወሌላ እንዳለውና ቤተልሔም ገበየው ዜናዎችን ወደ እናንተ ስናደርስ እንቆያለን። አብራችሁ ቆዩ። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ለኢትዮጵያ በተለያዩ የልማት ዘርፎች ላይ የሚያደርገውን አጋርነት አጠናክሮ እንደሚቀጥል አስታወቀ። የብሔራዊ ባንክ ገዢ ማሞ ምህረቱና የገንዘብ ሚኒስትር አህመድ ሽዴ ከአይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጅወቫ ጋር ተወያይተዋል። ማኔጂንግ ዳይሬክተሯ ውይይቱን ተከትሎ በማህበራዊ የትስስር ገጻቸው ባሰፈሩት መረጃ ከአቶ ማሞ ምህረቱና ከአቶ አህመድ ሽዴ ጋር የኢትዮጵያን የኢኮኖሚ ማሻሻያ በተመለከተ ፍሬያማ ውይይት ማድረጋቸውን ገልጸዋል። በውይይቱ ወቅት አይኤምኤፍ ለኢትዮጵያ ልማትና እድገት የሚያደርገውን ድጋፍና አጋርነት አጠናክሮ እንደሚቀጥል መግለጻቸውንም አመላክተዋል። በሀገራችን የሚስተዋለው የጥላቻ ንግግር ጉዳት እንዳያስከትል መንግስት በተቋማት ግንባታና ህጋዊ እርምጃ በመውሰድ የተጀመሩ ተግባራትን አጠናክሮ ሊያስቀጥል እንደሚገባ የህግና ህዝብ አስተዳደር ምሁሩ ዶክተር ቹቹ አለባቸው አሳሰቡ። ዶክተር ቹቹ የሃይማኖት ተቋማትና የሚመለከታቸው አካላትም የጥላቻ ንግግር በሀገርና በህዝብ ላይ የሚያደርሰውን ጉዳት ተገንዝበው ኃላፊነታቸውን ሊወጡ ይገባል ብለዋል። አድኖ ማርቆስ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ ላይ እንደተቀመጠው የጥላቻ ንግግር በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔር ብሔረሰብና ህዝብን፣ ሃይማኖትን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ ሆነ ተብሎ ጥላቻና ጥቃትን የሚያነሳሳ ንግግር ማድረግ የሚል ትርጓሜ ተሰጥቶታል። የጥላቻ ንግግርን አስመልክቶ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የህግና ህዝብ አስተዳደር ምሁሩ ዶክተር ቹቹ አለባቸው የጥላቻ ንግግር በዓለም አቀፍ ደረጃ ከባድ ተጽዕኖ ማድረሱን አንስተዋል። በተለይ በሩዋንዳ የጥላቻ ንግግር ያስከተለው የዘር ፍጅት በሌሎች ሀገራት እንዳይደገም ዓለም ትምህርት ሊወስድበት የሚገባ እንደሆነ ገልጸዋል። በሁቶችና ቱትሲዎች ነው እንግዲህ፣ ቱትሲዎች አናሳዎች ናቸው። ሁቶዎቹ ደግሞ በሩዋንዳ ማጆሪቲ ተብለው የሚጠቀሱት ናቸው እና የተጠቁትን በአብዛኛው ቱትሲዎች ናቸው። በእርግጥ ለዘብተኛ ትክክል አይደለም፣ የቱትሲዎች መጠቃት ብለው የቆሙ ለዘብተኛ ሁቶችም ተጠቅተዋል። ታርጌቱና ኢላማው ግን የነበረው ቱትሲዎችን ነው፣ ወይም አናሳ የሚባሉት ማጥፋት ነው። እና እነዚህን እንደዛው እንደሰው ያለመቁጠር ከእንስሳት ጋር የማመሳሰል እባቦች ናቸው፣ እንሽላሊቶች ናቸው፣ ለሁቶች ፀር ናቸው፣ ጠንቅ ናቸው፣ የሚታመኑ አይደሉም፣ እንዲህ አይነት ትርክቶች ተተርኮባቸው። ይሄ ደግሞ በሚዲያዎች ተሰብኮ በህብረተሰቡ ጭንቅላት ውስጥ እንዲሰፍር ተደርገው የጸጥታ ኃይሎች ይህን ሀሳብ ገዝተው ወደ ድርጊት የተቀየረበትና ሩዋንዳ ዛሬ በዓለም ላይ የማይረሳና ሌሎች እንዲማሩበት በየዓመቱ እንዲዘከር የተደረገበት ክስተትን እናያለን። በጥላቻ ንግግር ምክንያት በሩዋንዳ የተፈጸመው የዘር ፍጅት በሀገራችን እንዳይፈጸም በርካታ ጥረቶች መደረጋቸውን ያነሱት ዶክተር ቹቹ በሚገባው ልክ ትኩረት ባለመሰጠቱ በሀገራችን ጉዳቶችን አስከትሏል ነው ያሉት። አንድ ሀገር እንደ ሀገር ልትጸና ካስፈለገ ከሁሉ በፊት የህዝቦች አንድነት፣ የህዝቦች መተማመን እጅግ በጣም አስፈላጊ ነው። የተዛባ ትርክትና የጥላቻ ንግግር ይህንን አሳጥቶናል። አንድነታችንን ከማናገት ባሻገር አክቸዋሊ በአክትም ደረጃ ቢሆን በሚሊዮኖች የሚቆጠሩ ዜጎቻችን እንዲፈናቀሉ አድርጓል። እነዚህም በሙሉ ደምረህ ስታያቸው አንድ ጠንካራ ሀገረ መንግስት በመገንባት ሂደት ውስጥ የጥላቻ ንግግር በጣም ትልቁ ሳንካ ሆኖ ነው የሚታየው በአሁኑ ጊዜና ሚሁና መሰል ከባባድ በደሎች አስከትሏል። የሩዋንዳ የዘር ፍጅት ያስከተለውን የጥላቻ ንግግር ለማስቆም በተለይም ማህበራዊ እርቅ በማድረግ ለሰላም ግንባታ የሚያገለግሉ ተቋማትን በመገንባት ጠንካራ ስራ መስራቷን ያነሱት መሆኑ በኢትዮጵያም በጥላቻ ንግግር ምክንያት ሊከሰት የሚችልን አስከፊ ጉዳት ለማስቆም የተጀመሩ በጎ ተግባራትን አጠናክሮ ማስቀጠል እንደሚገባም ይመክራሉ። ሚዲያው ነው አንዱ ችግር ፈጣሪ የነበረው በሩዋንዳ አንዱ ተቋም እሱ ነው። እሱን ለማስተካከል የሚደረግ ጥረት አለ። ጉዳዮችን በህብረተሰብ ስምምነት ለመፍታት የሚደረግ ጅምር አለ። አሁን የሚታየው ኮሚሽን እሱን አድርገህ ልትወስደው ትችላለህ። እኒህ የመሳሰሉ እንቅስቃሴዎች ኢትዮጵያ ውስጥ አሉ። የህግ ተቋማትን የህግ ፍሬምወርኮችን የማስተካከል ጉዳይ አለ። ጥንካሬ ግን ይወለዋል፣ ጥንካሬ ይወለዋል። የትምህርት ስርዓታችን በተሳለ ክተሎ ማስተካከል ይቀረናል። የማህበረሰብ እርቅ የማህበረሰብ በሽምግልና የሚፈቱ ጉዳዮችን የመፍታት የህግ አይ እርምጃዎችም እንግዲህ አንዳንዱ ጉዳይ ዚህም ዘሉ ወደ ህግ መሄድ መቻል አለበት አስተማሪ የሆኑ እርምጃዎችን በመውሰድ የሚቀሩ ጉዳዮች አሉእና እነዚህን አንዱ እርምጃ ብቻውን አይፈታቸውም፣ መቀናጀት አለባቸው። የሃይማኖት ተቋማት፣ የፖለቲካ ፓርቲዎች፣ ወጣቶች፣ የሚዲያ አካላትና የሚመለከታቸው ሁሉም የጥላቻ ንግግር ሀገር የሚያፈርስ ሀሳብ መሆኑን ተገንዝበው ኃላፊነታቸውን ሊወጡ እንደሚገባ ማሳስበዋል። ኢትዮጵያ ህዝብ አብዛኛው ከዘጠና ፐርሰንት በላይ ሃይማኖት ያለው ነው ይባላል እና ሃይማኖት ደግሞ ማንኛውም ይሁን ማንም ጥላቻን አይደግፍም። የጥላቻ ሰበካን ሁሉም ሃይማኖቶች ይቃወማሉ። ሁሉም ሃይማኖቶች ደግሞ መሪ አላቸው። እነዚህ መሪዎች የሚመሩትን ተከታዮቻቸውና አማኞቻቸውን ከጥላቻ ንግግርና ከሐሰት መረጃ እንዲርቁ እራሳቸውም ርቀው ሌላውን እንዲያስተምሩ በማድረግ ትልቅ አቅምና ጉልበት ያላቸው ይመስለኛል። እነሱ በጣም ስራቸውን ቢሰሩ ጥሩ ነው። ሌላው የፖለቲካ ፓርቲዎች አሉ፣ ማህበራዊ ሚዲያ ተጠቃሚ ወገኖች አሉ። እነዚህ እነዚህ አካላት በሙሉ ተደምረው አገራችን ከማጣታችን በፊት ህዝባችን ከመበተን በፊት የአገራችን ዕጣ ፈንታ ጉዳይ በጋራ ኃላፊነት ተሰምቶን በጋራ እንዲህ ዓይነት አደጋዎችን ብንመክት መልካም ነው እላለሁ። በኢትዮጵያ የሚስተዋለው የጥላቻ ንግግር መሠረቱ ከጣሊያን ወረራ ጀምሮ መሆኑን ያነሱት ሞሩ ጉዳዩ ተገቢ ባልሆነ የማህበራዊ ሚዲያ አጠቃቀም ታግዞ እየተባባሰ በመሆኑ ትኩረት ሊሰጠው እንደሚገባም ገልጸዋል። የኢትዮጵያ መንግስት የተለያዩ ሀገራት ፍልሰተኞች የሚገጥሟቸውን ችግር ለመፍታት እያደረገ ያለው ጥረት የሚደነቅ መሆኑን በኢትዮጵያ የዓለም አቀፍ የፍልሰተኞች ድርጅት ከፍተኛ የፕሮግራም ኃላፊ ሚሞሪ ሞዋሌ ገለጹ። የዓለም አቀፍ የፍልሰተኞች ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴርና ከሌሎች ባለድርሻ አካላት ጋር በመሆን ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትብብር እየሰራ መሆኑን ኃላፊዋ ገልጸዋል። ትንጎ ኤርሳው ተጨማሪ አላት። በኢትዮጵያ ዓለም አቀፉ የፍልሰተኞች ድርጅት ከፍተኛ የፕሮግራም ኃላፊ ሚሞሪ እንደገለጹት ዓለም አቀፉ የፍልሰተኞች ድርጅት በፍልሰተኞች አስተዳደር ላይ ከኢትዮጵያ ጋር በአጋርነት ይሰራል። ኢትዮጵያ ከባለድርሻ አካላት ጋር በመተባበር ፍልሰተኞችና የፍልሰተኞች ደህንነት ጉዳይን በሕግና በስርዓት እንዲመራ እየሰራች መሆኑ የሚደንቅ ተግባር ነው ብለዋል። ዓለም አቀፉ የፍልሰተኞች ድርጅትና የኢትዮጵያ መንግስት በፍልሰተኞች ዙሪያ በትብብር እየሰሩ በመሆኑ ሌሎች ባለድርሻና አጋር አካላትን በቅንጅት እንዲሰሩ ጥሪ አቅርበዋል። ዓለም አቀፉ የስደተኞች ድርጅት መደበኛ ያልሆነ ፍልሰት ጋር በተያያዘ ችግሮችን ለመፍታት ከኢትዮጵያ መንግስት ጋር ማለትም በሴቶችና ማህበራዊ ጉዳይ ከፍትህና ከሰላም ሚኒስትሮች ጋር በቅርበት እየሰራ ይገኛል። ሁሉም አጋር አካላትና ባለድርሻ አካላት ከኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስተር ጋር በጋራ ያዘጋጀነውን ስትራቴጂክ እቅድ ተግባራዊ ለማድረግ ከአለም አቀፉ የስደተኞች ድርጅት ጋር በትብብር ቢሰሩም መልካም ይሆናል። አለም አቀፉ የፍልሰተኞች ድርጅት ከኢትዮጵያ መንግስት የፍልሰተኞች ደህንነት ጥበቃና ውጤታማ የፍልሰተኞች አስተዳደር ላይ በትብብር ለመስራት የአምስት አመት ሀገር አቀፍ የኮሚኒኬሽንና የጋራ ስትራቴጂክ እቅድ በቅርቡ ይፋ ማድረጉን አስታውሰዋል። ድርጅቱ ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር ባዘጋጀው የጋራ ስትራቴጂክ እቅድ መሰረት የሚገጥሙ ችግሮችን ለመፍታት ከሚመለከታቸው ባለድርሻ አካላት ጋር እንደሚሰራ ገልጸዋል። በተጨማሪም አለም አቀፉ የፍልሰተኞች ድርጅት ለስደት ተመላሾች ጊዜያዊ ማቆያ ማዕከል ከማዘጋጀት ጀምሮ መልሶ ለማቋቋም ድጋፍ እያደረገ መሆኑን ተናግረዋል። እንዲሁም ህገወጥ ስደትን ለመከላከል ህብረት ቤተሰቡን የማስገንዘብና ህጋዊ መንገድ እንዲጠቀሙ ለማድረግ እየሰራ መሆኑንም ገልጸዋል። ከስደት ተመላሾች ከሚገጥሟቸው የጤና ችግሮች መካከል የአእምሮና የስነ ልቦና መታወክ ችግሮች ሕክምናን ጨምሮ የሚያስፈልጓቸው በርካታ የነፍስ ወከፍ ድጋፎች ያሉ በመሆኑ እነዚህንና ሌሎች በጋራ መስራት የምንችልባቸው በርካታ ጉዳዮች ላይ ከመንግስት ጋር በጋራ እየሰራን እንገኛለን። የልማት ፕሮጀክቶች የአካባቢንና የማህበረሰቡን ተጽዕኖ ታሳቢ አድርገው እንዲሰሩ በተከናወኑ ተግባራት ውጤት መታየቱን የአማራ ክልል አካባቢ ጥበቃና ደን ባለስልጣን አስታወቀ። በበጀት ዓመቱ ከ2000 በላይ አዳዲስ የልማት ፕሮጀክቶች ፈቃድ የተሰጣቸው መሆኑን ባለስልጣኑ ገልጿል። አሻግሬ መንገሻ የአካባቢ ጥበቃና ደን ባለስልጣን በአዋጅ በተሰጠው ስልጣን መሰረት በአካባቢ ጥበቃ በደን ልማት እንዲሁም ብሔራዊ ፓርኮችና ጥብቅ ስፍራዎች ላይ ይሰራል። ከአካባቢ ጥበቃ አኳያ የልማት ፕሮጀክቶች በአካባቢና ማህበረሰብ ላይ ተጽዕኖ እንዳያሳድሩ ፈቃድ የመስጠትና የማደስ ተግባር ያከናውናል። ባለፉት ስምንት ወራት ለ1500 አዳዲስ ፕሮጀክቶች ፍቃድ ለመስጠት ባለስልጣኑ እቅድ ይዞ ይህ ዜና እስከተጠናቀረበት ጊዜ ድረስም ለ2200 አዳዲስ ፕሮጀክቶች የይሁንታ ፍቃድ መስጠቱን የባለስልጣኑ ምክትል ኃላፊ አቶ በልስ ሲፈጠነ ተናግረዋል። ቃ ተግባር በአግባቡ መተግበሩን የማረጋገጥ ስራ መስራት ነው። ከዚህ አንጻር ባለፉት ስምንት ወራት አዳዲስ ፕሮጀክቶች ወደ ስራ ሲገቡ የሁንታ ፈቃድ ይዘው እንዲገቡ የማድረግ ስራ ሰርተናል። ነባር ፕሮጀክቶች ደግሞ የወሰዱት የሁንታ ፈቃድ መታደስ አለበት። ስለዚህ እንዲያድሱ፣ በየአመቱ መታደስ አለበት። አንድ የሚወስዱት የንታ ፈቃድ እስከ አስር ዓመት ያገለግላል። ነገር ግን በየአመቱ መታደስ አለበት። ምክንያቱም የፕሮጀክቱ ባህሪ በየጊዜው ስለሚቀያየር በአካባቢ ላይ ሊደርስ የሚችለውን ጉዳት በዛው ልክ ሊቀያየር ስለሚችል እኛ በየጊዜው በየአመቱ ፍተሻ እያደረግን ችግር ያለበት ፕሮጀክት ካለ እናስተካክላለን ማለት ነው። ከዛ ውጭ ማንኛውን ፕሮጀክት በየጊዜው ክትትል እናደርጋለን። በማዕድንና ኢንቨስትመንት ዘርፍ ለተሰማሩ 500 ፕሮጀክቶች የዩንታ ፍቃድ እድሳት ለማድረግ ታቅዶ እስካሁን ከ1500 በላይ ፕሮጀክቶች ፍቃድ መታደሱም ተጠቁሟል። ሌላው ከአካባቢ ጥበቃ ጋር ተያይዞ የሚከናወነው ተግባር አካባቢን ጽዱና ውብ የማድረግ ስራ ነው። በዚህም በክልሉ በ50 ከተሞች ከ423 ኪሎ ግራም በላይ የወዳደቁ ፕላስቲኮች ተሰብስበዋል። ከ8000 ኪሎ ሜትር በላይ የዲችና ቦይ ጠረጋ ስራም ተከናውኗል። የባለስልጣኑ ምክትል ኃላፊ አቶ በልስት ፈጠነ እንዳስረዱት እዚህ ክልል ላይ በተለይ ፕላስቲክ ብክለት በጣም በስፋት የሚታይባቸው አካባቢዎች መጥቀስ ይቻላል። በተለይ ክረምት አካባቢ ዲቾች በተለይ በጎርፍ የሚሞሉበት ሁኔታ ነበር። አሁን ግን ፕላስቲክ ሪሳይክል የሚያደርጉ በጣም በርካታ ፋብሪካዎች እየተፈጠሩ ስለሆነ ፕላስቲክ ቢዝነሱ ሆኗል ወጣቶች በኪሎግራም እየሰበሰቡ ለፋብሪካዎች ያቀርባሉ። እና ኦልሞስት አሁን ህብረተሰቡ ላይ ያለው ግንዛቤ ጥሩ ነው። ፕላስቲክ ዝም ብሎ የትም ቦታ አሁን አይጣልም። በእርግጥ አሁንም አልፎ አልፎ ችግሮችን ታያለ፣ ግን በፊት ከነበረው ከሶስትና አራት ዓመታት በፊት ከነበረው የተሻለ ሁኔታ አለ ማለት ነው እና ከአራት መቶ ሺህ በላይ ኪሎ ግራም ፕላስቲክ ተሰብስቦ እንዲወገድ አድርገናል። ከ315 ሺህ በላይ ደረቆሻሻ ሜትር ኪዩብ ደረቆሻሻ እንዲሰበሰብ አድርገናል። ከ8000 ኪሎ ሜትር በላይ ዲችና በተለይ ተፋሰስ ያለባቸው አካባቢ ከተሞች አካባቢ የማጽዳት ስራ እንዲሰራ አድርገናል። በዚህም ከ35 ሚሊዮን ህዝብ በላይ የግንዛቤ ፈጠራ ሰርተናል። ካሚኮ ጋር በመተባበር በበጀት ዓመቱ በችግር ውስጥም ሆኖ ያከናውናቸው ስራዎች ውጤት የታየባቸው መሆኑን የገለጸው ባለስልጣኑ በቀሪ ወራትም የዓመቱን እቅድ በተሻለ ውጤት ለመፈጸም ርብርብ እናደርጋለን ብሏል። በልማት ምክንያት ከአካባቢያችን ብንነሳም መንግስት አስፈላጊውን ካሳና ቦታ ሰጥቶናል ሲሉ በባህርዳር ከተማ የልማት ተነሾዎች ተናገሩ። ባህርዳርን ለነዋሪዎች ምቹና ሳቢ ለማድረግ የተለያዩ የልማት ስራዎችን እያከናወነ መሆኑን የባህርዳር ከተማ አስተዳደር አስታውቋል። አሁንም አሻግሬ መንገሻ ተጨማሪውን ይነግረናል። በተፈጥሮ ጸጋ የታደለችው የባህር ዳር ከተማ ለነዋሪዎች የበለጠ ምቹና ሳቢ እንድትሆን ኮሪደር ልማትን ጨምሮ የተለያዩ የመሰረተ ልማት ግንባታዎች እየተከናወኑ ይገኛሉ። ከአማራ ልማት ማህበር አልማ ወደ ዋተር ፍሮንት ሆቴል የሚወስድ 40 ሜትር ስፋት ያለው መንገድ ለመገንባትም ወደ ስራ ተገብቷል። መንገዱ በሚገነባበት አካባቢ ኖሩ የነበሩ የህብረተሰብ ክፍሎችም ከነበሩበት አካባቢ ቢነሱም መንግስት የተሻለ ካሳና ቦታ እንደሰጣቸው ተናግረዋል። ቦታው እንዲያውም የአሁኑ ቦታ ነው፣ ሜዳ ነው። እንዲያውም ቆንጆ ቦታ ነው። መብራት ያለበት አካባቢ ነው። ስንፎቆች ያሉበት ነው። ውሃ ያለበት አካባቢ ነው። ሁሉም ነገር ኤሌክትሪክ እንዲያሁም ይጠፋል፣ መብራት ብዬ አላስብም። በጣም ደስ ይላል። ተጣብቀን ከእሳት አደጋም ከንትን ነገር ከሁሉ ነገር ወጠናል። አሁን ደስ ብሎና ለራሳችን በመቻላችን ፈጠን ብሎ ደግሞ ቦታው እንደሰጣችሁ ደግሞ ካርታውን ደግሞ ሰጣችሁ ራሳችን ይሄ ነው ብለን ምንልበትን ፈጠን አድርጋችሁ ታስደሱቱን ደስ ብሎ ቀደም ሲል በአንድ አካባቢ ይኖሩ የነበሩ የልማት ተነሾች አሁን ላይ በአንድ አካባቢ በጋራ መስፈራቸው የነበረውን ማህበራዊ ግንኙነት እንደሚያስቀጥልላቸውም ገልጸዋል። ያው ማህበራዊ ኑሮ አለ። በሀዘንም በደስታም አብሮ የሚኖር ሰው ነው። በችግርም ምንም የሚደባበቀው ነገር የለም። ሁሉም በግልጽ ነው የሚኖረው። ያ ነገር ስላለ ደስ ይላል። በራሴ ደስ ብሎኛል። አብሬ ከምኖረው ሰው ጋር አብሮ ሁሉም በመሰጠቱ ደስ ብሎኛል በጣም የፋሲሎ ክፍለ ከተማ ዋና ስራ አስፈጻሚ አቶ ገረሙ አባተ ህብረተሰቡ ልማቱን ለመደገፍ እያደረገ ያለው አስተዋጽኦ ተጠናክሮ መቀጠል አለበት ብለዋል። እንደኛ ክፍለ ከተማ የግል ቤቶች ወደ 43 የመንግስት ወይም የቀበሌ ቤቶች ደግሞ ወደ 71 አካባቢ የሚደርሱ ቤቶችን ነው በመልሶ ማልማቱ የተነሱትኝ። እንግዲህ ለነሱ ህጋዊ በሆነ መንገድ የተስተናገዱበት ሁኔታ አለ። ግን ማህበረሰቡ ለልማቱ ካለው መሰረታዊ ፍላጎትም አንጻር ጭምር እነሱም ተጠቃሚ የሚያደርጋቸውን ሁኔታዎች ተመቻችተውም ስለነበር በበጎ ፍቃደኝነት በመልካም ተባባሪነት አብሮ ነው እንግዲህ ማህበረሰቡ እንትን ያለ ምክንያቱም ይህንን አስቀድሞ የተረዳ ማህበረሰብ ስለሆነ። በከተማ አስተዳደሩ የኮሪደር ልማትና ጣናን የመክፈት ስራዎች እየተከናወኑ መሆኑን የገለጹት የባህር ዳር ከተማ አስተዳደር ዋና ስራ አስኪያጅ አቶ ተሻገር አዳሙ በልማት ምክንያት ለተነሱ ከ200 በላይ የልማት ተነሾች አስፈላጊውን ካሳና ቦታ ማመቻቸት ተችሏል ብለዋል። 150 የሚሆኑ የቀበሌ ነዋሪዎች፣ 84 የሚሆኑ ደግሞ የግል ያላቸው ሰዎች ከዚህ ይነሳሉ። ለነዚህ ሰዎች ካሳ ሰርተናል፣ ትክ ሰጥተናል። ኦልሞስት የግል የግል ያላቸው ካሳም ትክም ነው የሚገባቸው። እሱን አስተናግደናል። በተመሳሳይ መንገድ የቀበሌ ቤት ያላቸው ደግሞ በመመሪያው መሰረት ሚኒመም ስታንዳርዱን እያንዳንዱ ነዋሪ መቶ ካሪ ሜትር እንዲያገኝ ተደርጓል ማለት ነው። ከዚህ እነዚህን ስናነሳ ደግሞ ወስደን የምናሰፍርበት ቦታም የሚነሱ አካላት አሉ። እነዚህ ሄደው የሚሰፍሩበት እዛም በተመሳሳይ ወደ 28 የአረንጓዴ ደብተር ያላቸው ሰዎችና የእነሱ ልጆችን በመመሪያው መሰረት እድሜያቸው 18 ዓመትና በላይ የሞላቸው ወደ 19 የሚሆኑ ወጣቶች በተመሳሳይ የቤተሰቦቻቸው መሬት ሲነካ እነሱም ቦታ ያገኛሉ። ስለዚህ በጥቅሉ 19 ሲደመር 28 ወደ 47 የሚሆኑ ሰዎችም በተመሳሳይ ትክ ቦታ ተሰጥቷቸዋል፣ ካሳ ተከፍሏቸዋል። በጠቅላላው ወደ 281 የሚሆኑ ሰው በዚህ አጭር ጊዜ ውስጥ ትክ የመስጠት ካሳ የመስራትና ድሞ የማንቀሳቀስ ስራ ሰርተናል። ቦታ የተሰጣቸው የልማት ተነሻዎችም ካርታ በፍጥነት እንዲሰጣቸው በጠየቁት መሰረት በአጭር ጊዜ ተሰርቶ እንደሚሰጣቸው ዋና ስራ አስኪያጁ ተናግረዋል። በጣም እንዲያወጡ እንዲያገኙ ቦታ እንዲያገኙ አድርገናል። አሁን የሚቀረው ነገር ካርታ ሰርቶ የመስጠት ነው። እሱ እየተሰራ ነው። አሁን እየተሰራ ነው። በተቋም ደረጃ እየተሰራ ነው። በአጭር ጊዜ ውስጥ ይህን ደግሞ በልክ የትክ ቦታውን ባስተናገርንበት መንገድ ካርታቸውንም እናስረክባለን በአጭር ጊዜ ውስጥ ማለት ነው። አሁን ተጀምሯል ስራው ማለት ነው። የባሕር ዳር ከተማን ውብ ሳቢና የቱሪስት መዳረሻ ለማድረግ በተሰሩ የልማት ተግባራት 3 ኪሎ ሜትር የኮሪደር ልማትና በአምስት አቅጣጫ ጣናን የመክፈት ስራዎች መከናወናቸውን ከከተማ አስተዳደሩ የተገኘ መረጃ ያመላክታል። ወደ ተመልካቾቻችን የሰዓቱን ዜናዎች ከማጠቃለላችን በፊት ዋና ዋና ጉዳዮችን በድጋሚ ላስታውሳችሁ። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ በተለያዩ የልማት ዘርፎች ላይ የሚያደርገውን አጋርነት አጠናክሮ እንደሚቀጥል አስታወቀ። በሀገራችን የሚስተዋለው የጥላቻ ንግግር ጉዳት እንዳያስከትል መንግስት በተቋማት ግንባታና ህጋዊ እርምጃ በመውሰድ የተጀመሩ ተግባራትን አጠናክሮ ሊያስቀጥል እንደሚገባ የሕግና የሕዝብ አስተዳደር ምሁሩ ዶክተር ቹቹ አለባቸው ማሳሰባቸው የሰዓቱ ዜናችን ዋና ዋና ርዕሰ ጉዳዮች ነበሩ።